የልዩነቶቻችንን ያሉብንን የሀሳብ አለመግባባቶች በሀሳብ ተመካከር እንድንፈታ ነው የሚቀርቡት። አጀንዳዎች ጠቅላላ የትኛውም አካል በተለያየ አጋጣሚ በተለያየ ሁኔታ ውስጥ አነሰዋለሁ የሚለውን አጀንዳ ነው። እንደ ሀገር ጀግናችን ማን ነው? እንደ ሀገር አንድ የሚያደርገን ታሪክ ምንድን ነው? የሁላችን እውነት ምንድን ነው? ሀሳቦች ተረስተዋል፣ ሀሳቤ አልተነሳም የሚል ቅሬታ የሚሆን አስተያየት በሚቀርብበት ሰዓት በጣም ፈጣን ምላሽ የሚሰጥበት አሰራ ነው። በግጭት ውስጥ ያሉ አካባቢዎች ላይ ያሉ እንዲሁም ደግሞ ትጥቅ ትግል ላይ ያሉ አካላት አሉና የእነሱን አጀንዳ ለመቀበል የተሄደበት ርቀት ተጨፍልቋል ወይም ደግሞ ሀሳቤን እንዳሸራሽር እድል አልተሰጠኝም የሚሉ ቅሬታዎች እንኳን ሲገጥሙ ኮሚሽኑ አስፈላጊ ከሆነ ታች ድረስ ወርዶ ነው ይህንን ሀሳብ የሚወስደው። በትውልድ መተካካት ውስጥ በመንግስት መቃየር ውስጥ የጸና ስርዓት ለመፍጠር ትልቅ አስተዋጽኦ ነው የምክክር ኮሚሽኖቹ ሂደት ዶክመንት ተደርገው ተሰንደው ሲቀመጡ